ኮ ሊሊን ይቅርታ ጠየቃት። እስከ ዛሬ ድረስ ላደረግኩብሽ ነገር እያንዳንዱ ነገር ልክስሽ መጥቻለሁኝ ብሎ አላት። ሊሊ አበደች። ትሰማኛለህ? እስከ ዛሬ ድረስ ሕይወቴን አበላሽተህ ድጋሜ ምን ለመሆን ነው የመጣኸው? እኔ በፍጹም አልፈልግህም። እንደንተ አይነት አረመኔና ጨካኝ ወንድ በሕይወቴ አጋጥሞኝም አይቼም አላውቅም። እና በአደይ ምክንያት ነው አሁን ድረስ ያለሁት እና በድብ ምክንያት። ስለዚህ ድጋሜ ወደ ህይወቴ ማስገባት አልፈልግም። ቤቱን ደግሞ እውነቴን ነው ምልህ፣ ግምቱን ትክክለኛ ግምቱን ንገረኝና የቤቱን ብር እሰጥሃለሁ። ምክንያቱም እኔ እያንዳንዱ ነገር የእናት አባቴን ንብረት አስመልሻለሁኝ እድሜ ለበኪ ብላ አለች። ምን? ማን ነው ቤኪ? ነገርኩ፣ ባርች የሚባል ፍቅረኛ አለኝ። ትክክለኛ ስሙ ደግሞ ቤኪ ነው። ስለዚህ ከዚህ በኋላ ምንም ማለት አትችልም። ከባርች ጋር አብሬ ሆኛለሁ ብላ ቅጥል አደረገችው። ምን? እና ታዲያ የእውነትም እኔን ረስተሽኛል ማለት ነው? ያሳለፍነው የፍቅር ጊዜ ሀሰት ነበር ማለት ነው? ነገርኩ እኮ አትሰማኝም እንዴ አንተ ህይወቴን አበላሽ ትኸዋል ተስፋዬን ሁሉ ነጥቀኸኛል እና አልፈልግህም፣ ብላ አለችው። ድብ ያላሰበው ነገር ገጠመ። ድብ የአደይ እናት ድብን አልፈልግህም፣ ምክንያቱም እንዴት ነው ሁለት ልጆችን ልታጨርስብኝ ነው ወይ? አንተ የምትፈልገው አደይን ነው ደግሞ ብርሃኔ አንተ እንደምትወድህ ይነግራኛለኝ ለምንድን ነው ቀድማችሁ ለብርሃኔ ያልተናገራችሁት? ይሄ ትዳር በፍጹም ሊሳካና ሊሆን አይችልም ብላ አለች። ምን እንዴ! ማዬ አንቺን እኮ ተስፋ አድርገን ነበር የመጣ ነው። እንዴት እንደዚህ አይነት ነገር ትናገሪያለሽ? ብሎ ዳይመንድ ደነገጠ። እኔ ምን ላድርግ እንግዲህ፣ ምክንያቱም ሁለት ታማቾች እንዳጨርስ ፈልገህ ነበር እንዴ? አይ እንደሱማ ማድረግ አልችልም። እና ታላቅ እህቷ ናት። እራሷ ተወስነባት። የእውነትም ዲቭን መውደድና እሱ ማግባት ማፍቀር፣ ከሱ ጋር ህይወት መቀጠል ከፈለገች እንደፈለገች፣ ነገር ግን እኔ በፍጹም ፈቃደኛ አይደለሁም ብላ አለች። በተቃራኒው የአደይ አባት ዲቭን ቁጭ አድርጎ አናገረው። እናም እጅጉን ደስ ብሎኛል እና አደይን እንድታገባ ፈቅጄልሃለሁ። ነገር ግን አደይ በጣም ኃይለኛና እንዲሁም ከወንድ ጋር ያላት ነገር በጣም አሳሳቢ ስለሆነ እንደምንም ብለህ ማሳመን አለብህ ብሎ አስደሰተው። ዲቭ ተንበርክኮ ፈጣሪውን አመሰገነ። የእውነት አመሰግናለሁ፣ የአዴይ አባት። እውነት ለመናገር አንተን ነበር የፈራሁት። አሁን ግን እማዬ ሆናለች አልፈቀደችው። ለምንድን ነው ? አይ እሱን እንኳ መናገር አልችልም፣ ግን ማለት የቀድሞ ባለቤትህን ብታናግርልኝ ይሻላል ብሎ አለው። የአደይ አባትና ዲቭ በጣም ቤስት ጓደኛና አባትና ልጅ ሆኑ። ዳይመንድ ግጥም አድርጎ ስለ ጀነጀነውና ስለ ዲቭ መልካም ነገሮችን ስለነገረው አደይን እንዲያገባ በጣም እየፈለገ ነው። በተቃራኒው ደግሞ ብርሃኔ እጅጉን ደንግጣ ቆያሁ ምን ላደርግ ነው? አደይንም በጣም የምወዳት እህቴ ናት። ዴቭንም እወደዋለሁ። ይሄ ነገር ምን አይነት ፈተና ነው ብላ ማማረር ጀመረች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊውስ አደይ ድራማ እንደቀጠለ ይገኛል ዳይመንድና እንዲሁም ደግሞ እሩታዬ አገሩን እየጎበኙ ባሉበት ሰዓት እንዴት ነው አንቺ እነ ብርሃኔ የሚጠጡትን ውሃ እንደዚህ አንቺ ግርሽን የምታንቦጫረቂበት እንዴት የእውነት ከዚህ ይጠጣል አዎ አንቺ ራሱ ይህን ሁለት ቀን እየፈሹ ያለሹ ውሃ እኮ ይሄ ነው ምን ለዛ ነዋ ሆዴን ያመመኝ አሁን ሆዴን ያመመኝ። አይ በፍጹም ይህማ ሆዴ ያመም። ምን ሆነሽ ነው እንዴ? አረ፣ እንደዚያ አይደለም ነገርኩሽ። አሁን ለማንኛውም እንሂድና በደንብ ግጥም አድርገን ከዲብ ጋር እንጀንጅ ነው ማለቴ፣ የዲብንና የአዴይን ነገር ብሎ አላት። በሌላ በኩል አዴይ ይህን የሰማችው አዴይ ምን፣ የእውነት እህቴ ዲብን ታፈቅረዋለይ ማለት ነው? እና ታዲያ እንዴት ሊሆን ነው ሊሊ ከባድ ውሳኔ ለአዴ ወሰነችላት። ምኑ ነሽ ነው? አዴ ተረጋጊ፣ ገና ለገና ብርሃኔ አፈቀረችው ወደደችው ብለሽ ትዳርሽልበትኝ ነው? ዲቭ ከአንቺ ውጭ ማንንም ማፍቀር አይችልም፣ ማንንም መውደድ አይችልም። ስለዚህ ባትጃጃ ይሻልሻል። ብርሃኔን ደግሞ ልጅ ስለሆነች ቁጭ አድርጎ መምከር ይሻላል። ግን ደግሞ እንደዛ አልችልም። ብርሃኔ እኮ ታናሽ እህቴ ናት። ማለቴ በፍቅር እንድትጎዳ አልፈልግም፣ አረባክሽ ታዲያ ገና ለገና በፍቅር እንድትጎዳ አልፈልግም ብለሽ የማይወዳትንና የማያፈቅራትን አጋብተሽ ምን ልታደርጊ ነው? የእውነት እሷ ህትሽ ስለሆነች ዲብስ አያሳዝንሽም? አንቺ ስለሱ ቅንጣት ታክል ስሜት የለሽም እንዴ? ምን እያደረግሽ ነው ብላ ተቆጣቻት። በጣም ይቅርታ፣ ምን ላድርግ ብለሽ ነው? አይ እኔን ይቅርታ እንድትየኝ አልፈልግም። አሁን አንቺና ዲቭ ወደፊት ብቻ መሄድ ነው ያለባችሁ። የብርሃኔን ነገር ደግሞ ትረሰዋለች ብላ አለቻት። አሹ ለሮማኔ እባክሽ ተረጅኝ ብሎ አላት። ሮማን ደግሞ እኔ በፍጹም አልረዳህም ምክንያቱም አንተን በፍቅር ሳይሆን እንደ ወንድምነት ነው ብላ አለችው። የፍቅር እናት ሮማኔን ቁጭ አድርጋ እናገረቻት። ለምንድን ነው አሹን የምትገፊው? ማለት አብሮ አድግ መሆናችሁን አውቃለሁ፣ ነገር ግን እሱ እየወደደሽ እና እያፈቀረሽ ከሆነ አንቺ ለምንድን ነው እሽ የማትይው? አይ አይትዬ እንደሱ ማድረግ አልችልም። እኔ በፍቅር ሁለተኛ ሶስተኛ መጎዳት አልችልም። እነዛ ታዲያ የገጠር ባላገሮች እንደዛ ያደረጉሽ እና ገና ለገና አሁንም አሹ እንደዛ ያደርገኛል ብለሽ ታስብ ያለሽ ቢያንስ አሹ እኮ የተማረ ነው የተመራመረ ነው፣ በዛ ላይ ከተማውን ብዙ አየው። አንችንም የሚጎዳሽ አይመስለኝም። ስለዚህ ብታስብበት ይሻልሻል ብላ የፍቅር እናት ሄደች። ፍቅር ምን እያደረግሽ ነው? ማየ ምን ችግር አለው ፍቅር ከተጋቡ ከተዋደዱ ምን ችግር አለው፣ ግን ደግሞ ሮማን ራሱሽ እሺ የምትል አይመስለኝም እንጂ እኔ ግን መክሪያታለሁ። ወይም አየ አንቺ ግን ለኔ ለልጅሽ ነው እንጂ ማቶኘው ለሁሉም ተመክሪያለሽ አይደል? አይፈቅድ ታዲያ ምን ላድርግ? አንቺን እስ መክሪሽ ሰማይ ብለሽ ነው እንጂ በእኔ ምክር ቢሆን እኮ እስከዛሬ ብዙ ነገር ታደርጊ ነበር ብላ አለቻት። አደይ አባት ለአደይ ደወለላት፣ እናም ደስታውን ገለጸላት። እጅጉን ደስ አላት አደይ አባዬ በስተመጨረሻ የኔን ስሜት ስላከበርክልኝ በጣም አመሰግናለሁ ብላ አለችው። አረተይ ዳይመንድ እኮ ሲነግረኝ የውጭ አገር ልጅ ነው፣ በጣም የተከበረ ሀብታም ነው ብሎ አለኝ። እናም እንኳንም ያን ጊዜ እምቢ ብለሽ ረግጠሽኝ ሄድሽው አውፍ ብዬሻለሁኝ ብሎ አላት። ሊልይም በጣም ደስ ይላል አዴዬ፣ አባትሽ ዋናው አባትሽ ነው። አይ ሊሊ፣ ምን ዋጋ አለው አባቴሽ ሲል እናቴ ደግሞ በጣም ግራ ገብቷታል። ለምንድን? ምክንያቱም ያኔ ብርሃኔ ባርኮት እንደሚወደኝ ነግራት ነበረ፣ እና ያሰበችው እሷ ባርኮትን ነው እንጂ በፍጹም ዲቭን አይደለም። ግን እኮ ዲቭ ብዙ መስዋዕትነት ከፍሎልሻል። እንዴት ይሄ ማገናዘብ አቃታት? ማለቴ ያን ጊዜ አብሮ ታግቶልሻል ገጠርም ሂዶ ያመጣሽ እሱ አይደለም እንዴ? ይሄን ይህንን እኮ እነ ዳይመንድ የግድ ማናገር አለባቸው። ለማንኛውም እኔ አናግረዋለሁኝ ደውዬ አለች። ከዛ ባረች እኔ ምልሽ፣ ካልሆነ ግን አንቺ ለምንድን ነው ገጠር ሂደሽ ሁሉንም ነገር የማታስተካክያው ሊሊ አላት። እንዴ አልገባኝም። ተማመንክብኝ ማለት ነው፣ ሽማግሌ ከሆነሻል ሊሊ ሁሉን ነገር በቃ እኔንና እናቴን አደይንና ድብ ሁላችንን ማስታረቅ በቃ ሁሉን ነገር እኔ እንጃ ቤዛ ናት እስካሁን ድረስ ባንቺ ህይወት ውስጥ ያልተቀየረችው እንጂ የእኔ እህት ቅምጥል ሳትቀር ለኪንጎ ያላት ነገር እኮ እየተቀየረ ይገኛል ብሎ አላት ምን ታደርገዋለህ እንግዲህ እንደዛ ነው ብላ አለችው ኪንጎ በጣም ግራ ገብቶታል እና ዳይመንድ ጋ ደውሎ እባከን ብር ላክልኝ ምንም የለኝም ብቸኝነት ተሰምቶኛል በዛ ላይ ተአሹ ብር ተበድሬያለሁ ብሎ ሲል ቅምጥል ሰማች። ቆይ እኔ ፍቅረኛ አይደለሁም፣ እኔ ሚስት አይደለሁም። ለምንድን ነው እንደዚህ የምታደርገው? ቆይ ቅምጥል፣ አንቺስ ብትሆኚ ይህንን ነገር ተደብቀሽ ለምን መስማት አስፈለገሽ? በዛ ላይ እኔ በጣም ደብሮኛል እኔ እያለው ብላ በጣም ተናገረችው። በቃ አንቺ እውነት ለመናገር ሰፖርት እያደረግሽኝ አይደለም። ሁሉም ነገር በጉልበት ሚሆን ይመስልሻል እንዴ? እና ታዲያ አንተ በጠረባት ትጥለውም ነበር። እንደ ስልክህን፣ ገንዘብህን ሊወስድብህ ይችላል። እባክሽ፣ ቅምጥል ይሄንን ነገር እንደዚህ ማውራት አንችልም። ለምን እንደዚህ አይነት ነገር ትናገሪያለሽ? ብሎ አላት። ከዛ ወደ ማዘሯ ጋር ሄዳ በጣም ደብሮኛል አለቻት። ምን ሆነሽ ነው ቅምጥል፣ ተጣላችሁ እንዴ ኬኪንጎ ጋር? አዎ ተጣልተናል። ጭራሽ ብሎ ብሎ ገንዘብ ተበደረ። አልፎም ደግሞ ለዳይመንድ ደውሎ ደብሮኛል ብሎ አለው። እንዴ ታዲያ እኮ ከደበረው አንቺ ማጽናናት ነበረብሽ እንጂ መጥፎ ቃላት ተናገርሽ እንዴ? አዎና አትረግጠውም ወይ ምናምን ብዬ ገንዘቡን ሰጥቼው መጣሁኝ። ከዛም በኋላ እሱ ማውራት አልፈልግም መረጋጋት አለብኝ ብሎ አለኝ። እና አጠፋሁ እንዴ ማዘሯ ብላ ስትል አወቅ ምጥል በጣም አጥፍተሻል። አንቺም ይመስልሽ ሁሉ ነገር በጉልበት ይመስልሻል። ፍቅር እኮ በጉልበት አይደለም እና እሱንም ቢሆን ወንድ ልጅ አይደለም ልታከብሪው ይገባል። እሱ ሌብነቱን ትቶ እራሱን ለማስተካከል ለማስተካከል እየጣራ አይደለም በዛ ላይ እኮ አየሽ የሀዘኑ ጊዜ ብቻ መጣ እንጂ እዚህ ራሱ መታየቁም። አዎ እናቴ ጋር እንሄድ ብለው እኮ በፍጹም አሁን አይደለም ሽማግሌ ከላኩ በኋላ ብሎ አለኝ። እናም በጣም ገረመኝ። አየሽ ትክክለኛ ወንድ ማለት ያንችን እናትና አባት የሚያከብር ወንድምሽን፣ እህትሽን ሁሉንም የሚያከብር ነው። ይሄ ደግሞ በጣም ክብር ያለው ልጅ ናት ልጅ ነው። እና ቅምጥል ያደረግሽው ነገር በጣም የተሳሳተ ነው ብላ አለቻት። እንደዛ ከሆነ ይቅርታ ጠይቂው ዋለቻት። ባርች ባርች ለሊሊ ያለውን ስሜት ተናገረ። ከዛ ሊሊ በጣም ተገረመች። ምን እስከ ዛሬ የእውነት እኔን ነበር ማለት ነው? ያች ልጅ ማናት? ያች ልጅማ አንች ነሽ። እውነት ለመናገር ልቤን ያሸነፍሽው በፍቅርሽ የወደኩልሽ ሴት አንችና አንች ብቻ ነሽ። እባክሽ ሊሊ ያለፈውን ነገር እርሽና ከኔ ጋ አብረን እንኖር ብሎ አላት። የእውነትህን ነው? እና እኔን ነው ማለት ነው? አዎ። እንደዛ ከሆነማ እድለኛ ነኝ ብላ አለች። ምን እናንቺም ለእኔ ተመሳሳይ ስሜት ተሰምቶሻል ማለት ነው? አዎ። እውነት ለመናገር ይህንን ነገር እኮ ለአደይ የነገርኳት፣ እሷም ደግሞ የእውነት ባርች ከአንቺ ውጭ ሌላ ሴት የሚያፈቅር አይመስለኝም ብላለችኝ፣ ግን አላመንኳትም ነበር። ይህ ማለት አደይ ሁሉን ነገር እያወቀች ደብቃኛለች። አይ እኔ እንዳትናገሪ ብያት እኮ ነው። ይሁን ያም ይሁንህ፣ ዋናው እኔ አንቺን ማገኘቴ ነው። ማለቴ አንቺ የእኔ ፍቅረኛ መሆንሽ ብቻ ነው ብሎ አላት። ሊሊና ባህርች እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። ኤላ ደግሞ መጥቶ በቅናት እየተንገበገበ ይገኛል። ሊዲያ ከአንተ ጋር ልሁን ተዋት ሊሊን እያለች ታሽኮረምመዋለች። እሱ ግን በፍጹም አልፈልግም፣ የምፈልገው ሊሊን እና ሊሊን ብቻ ነው። ይህንን ባርች የሚባል ልጅ እደበድበዋለሁ ብሎ አለ። አደይ ማስጠንቀቂያ ሰጠችው። ትሰማኛለህ? ከዚህ በኋላ የሊሊን ህይወት የምትረብሽ ከሆነ እኔ ራሴ ነኝ የማጠፋ፣ ብላ ማስጠንቀቂያ ሰጠችው። ውድህያ የኢትዮ ቤተሰቦቼ የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልኝ፣ እወዳችኋለሁ